በዚህ ሳምንት ብታምኑም ባታምኑም ጸጉሬ ላይ ነኝ ያለሁት። በጣም በጣም ጸጉሬ ተጎድቶ ነበረ። ሰዓት አብዝቼበት ኢትዮጵያ ነበርኩ። ኢትዮጵያ ደግሞ ስትሄዱ በየቀኑ ውሃ ፍሪዝ፣ በጣም ጸጉሬ ተጎድቶብኝ ነበረ። አሁን ሶስተኛ ሳምንቴ። በሶስት ሳምንት ውስጥ ጸጉሬ ላይ በጣም ብዙ ለውጥ አለ። ቤት ውስጥ በምሰራቸው ቅባቶች፣ ማስኮች እና በተለያዩ ክሬሞች ጸጉሬን ለመመለስ በቅቻ ያለሁኝ ማለት ነው። ውድ ቤተሰቦች ይህንንም ቅባት ሰርታችሁ ሞክሩት። በጣም አሪፍ በጣም ቆንጆ። ፀጉራችሁ እንዲያድግ ብዛት እንዲፋፋ፣ በአጭሩ ጤናማ ፀጉር እንዲኖራችሁ ለምትፈልጉ ሞክሩት። በእኔ ይሁንባችሁ። ብዙ ልጆች ጥያቄ እባክሽን ለፎሮፎር የሚሆን ቅባት ስር የለን ትሉኛላችሁ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬ ጸጉራችሁ ለማሳደግ ለምትፈልጉ በተለይ ምርጥ ፀጉር እንዲኖራችሁ ለምትፈልጉ እቤት ውስጥ እንዴት ፀጉራችሁ መመለስ እንደምትችሉ ፀጉር በነገራችን ላይ ይመለሳል እና ለእድገት ለብዛት እንደዚሁም ደግሞ እየተነቃቀለ እየተሰባበረ ላስቸገራችሁ ፎሮፎር ላስቸገራችሁ የሚሆን በጣም ቆንጆ የጭቃ ቅባት ነው የምሰራው። ቅባቴን ለመስራት የሚያስፈልገኝ ነገር ዝንጅብል፣ የናና ቅጠል። ይሄ የናና ቅጠል በነገራችን ላይ ሻምፖ አለው፣ ራሱ የቻለ ሻምፖ አለው። በጣም አሪፍ ፎሮፎር የሚያጠፋ ፀጉር ላይ ፎሮፎር ሲኖር ፀጉር በጣም ነው የሚነቃቅለው። እና ፀጉራችሁ የሚነቃቀልባችሁ ሞክሩት። ከዛ ዚጋ የኦሊቭ ኦይል አለኝ ግን ሮዝመሪ ጨምሬ በታለሁኝ። ሮዝመሪ ስለሚስማማኝ ማለት ነው። አሁን ዝንጅብሌን መፍጫዬ፣ መፍጫ ውስጥ ጨምራለሁኝ እፈጫዋለሁኝ። ዛሬ መጀመሪያ ሁሉንም ማጥቢያቸዋለሁኝ። ናናውንም ማጠብኩት። ዝንጅብሌንም በደንብ መታጠብ አለበት። ቆዳችንን የሚነካን ነገር ሁሌም በደንብ መታጠብ አለበት። ይሄ ቅባት ታጥቤ ወጥቼ ፀጉሬ የሚቀባው ቅባት ነው። ዝንጅብል ከዛ የናና ቅጠሌ እንደዚህ ቀንጠስ ቀንጠስ አድርጌ መፍጨት ነው። ይህንን ሁሌም ፀጉራችሁ ታጥባችሁ ወጥታችሁ ጫፍ ጫፉን በተለይ ብትቀቡትና ስሩን ብትቀቡት ዝንጅብል ስላለው ፎሮፎር ያጠፋላችኋል። በዛው ደግሞ አያችሁት? እንደዚህ በደንብ አድርጌ ጥቅቅ አድርጌ ከፈጨሁት በኋላ ይህንን ነው እንግዲህ ዛሬ ቅባት የምሰራው። ትንሽ ውሃ ራሱ ናናውና ዝንጅብሉን ውሃ ይወልዳል። ልክ ስናንተ ተትከው ግን ይህንን ውሃ መውጣት አለበት ቅባታችንን እንዳያበላሽብን። ጋዛችን እስከ መጨረሻ ቀንሰ ነው ውሃውን እንዲመጥ ማድረግ አለብን። ይሄ የህንዶች ኮኮናት ኦይል ነው። ጭቃ ነው። እኔ በውሃ አድርጌ አቅልጬው ነው ኮኮናት ኦይል። ይሄኛውን ኮኮናት ስትገዙ ለፀጉራችሁ ይሄ የህንዶች ኮኮናት ኦይል ብትገዙ በጣም አሪፍ ነው። እንደምታዩት ጭቃ ነው። አቅልጬው ነው። ይህን ያክል ኮኮናት ጨመርኩኝ። በኋላ ይሄ ደግሞ ኦሊቭ ኦይል ነው። በአንዱንም ብቻ መስራት ትችላላችሁ። እኔ ግን ኦሊቭ ኦይልም እጨምርበታለሁ እዚህ ውስጥ ይህን ያክል ነው የምሰራው። ይሄ ጋዜ ላይ ጥደዋለሁ። ይህንን ውሃውን በነንብ መምጠጥ አለበት። ውሃ አለው መጀመሪያ ላይ እንዳያችሁት። አሁን ይሄ ቅባቱና ውሃው ለየብቻ ነው የሆኑት ይህንን ቅባት ሁሌም ማታ ማታ ስተኙ ልክ ጸጉራችሁን በተለይ እንደኔ አሁን ሰሞኑ ያመጣሁት ማደርጎ ምን መሰላችሁ ልክ ስተኛ ጸጉሬን እፈተዋለሁኝ ከመተኛቴ በፊት ማለት ነው ከዛ ያለኝን ቅባት ደባብሼ መሳጅ አድርጌ ቁጥርጥርም ይሁን አራት ቦታን ብቻ እናንተ የሚመቻችሁን አድርጋችሁት ተኝታችሁ ጠዋት ብትፈቱት ራሱ በጣም የሚያምር ፀጉር ነው የሚኖራችሁ። በጣም በእውነት እኔ በጣም ፀጉሬ ላይ ለውጣለሁ፣ ሰሞኑን ማለት ነው ሞክሩት። አሁን ጋዜና ጠፋዋሉ መቅቶታል። እናት ስላለው ቶሎ ስለሚረጋ ቶሎ ነው ማጥለል ያለብኝ። ለምን ሲረጋ ማጥለል አልችልም፣ በትኩሱ ነው ማጠለው። ትንሽ ሲቀራው እመኑን ፀጉራችሁ ላይ ትልቅ ለውጥ ማየት የምትፈልጉ ሰዎች ካላችሁ ግን እዚህ ቤት ውስጥ ሰርታችሁ ፀጉራችሁን ማሳደግ ብትጀምሩ ፀጉራችሁ ላይ በጣም ብዙ ለውጥ ታያላችሁ። እኔ ምስክር ነኝ። ያው ብዙ አልቀሰቀሰም ይታያል። ትኩስ ነው፣ በጣም ትኩስ ነው። ያቃጥላል፣ ግን ለነገ ተዋሉኝ ከድኔ። ከዛ በራሱ ጊዜ ይረጋል። ይሄንንም በሌላ ዕቃ ገለብጠዋለሁኝ፣ ግን ይሄኛውን እንደዚህ ከድኔ ተውና፣ አያችሁት፣ ይህንን የመሰለ ቆንጆ የፀጉር ቅባት ሰርች ያለው። ይሄ ገና ይረጋል። ሲረጋ ነው ወደ ጭቃነት የሚቀየረው፣ ኮኮናት ስላለው ማለት ነው። ቅባት ይሄንን ይመስላል የሰራው ቅባት አረጋም። ይሄ ሁለት ቀን ሶስት ቀን ስታስቀምጡት ይረጋል። ሲረጋ ልክ እንደዚህ እየወሰዳችሁ ጫፍ ጫፉን እንደዚህ ታጥባችሁም ወጥታችሁም ይሁን ከመታጠባችሁም በፊት ጭቃ ቅባት ሁሌም የሚያስፈልገው ለፀጉር ጫፍ ጫፍ ነው ማለት ነው። አሁን የኔ ፀጉር እንደምታዩት እንደዚህ እየነከርኩኝ ጫፍ ጫፉ ሁሉንም ፀጉሬ እንደዚህ ይቀባውና ልክ መሳጅ አድርጓለሁኝ ማለት ነው። ሰሞኑ እንደምታዩት እግዚአብሔር ይመስገን ፀጉሬ ላይ ትልቅ ለውጥ አለ። ይሄ እንደምታዩት የራሴ ፀጉር ነው በጣም አሪፍ ለውጥ አለ። ሰሞኑ እንደምታዩት ቀለም ትንሽ ጎቶብኛል ብዬ ነበረ፣ ግን እየመለስኩት ነው። እሳት ትቼ አለሁኝ። እሳት አልሰራውም። ይሄ እንግዲህ ከትላንትና ወዲያ ታጠፍኩት። ዛሬ አራት ቦታ ሰርቼው ነበረ፣ ዛሬ ፈታሁት። ይሄ የመጨረሻ ያለው ፀጉሬ ነው ማለት ነው። እንደምታዩት ርዝመቱም አሪፍ ነው፣ እግዚአብሔር ይመስገን። ይሄ እሳት ላይ ቢሆን ይረዝማል። ይህንንም ተፈጥሮ ብቻ አራት ቦታ የተሰራ ፀጉር ነው ማለት ነው። ውድ ቤተሰቦች ይሄ እንደዚህ አይነት ቅባቶችን ሰርታችሁ ሞክራችሁ ተቀቧቸው በጣም ብዙ ጥቅም ታገኛላችሁ ፀጉራችሁ ላይ ፀጉራችሁ ቢያንስ ባያድጉ እንኳን ጤናማ ወዛም ፀጉር እንዲኖራችሁ ያደርጋል። እና በቤት ውስጥ የምትሰሯቸው ቅባቶች በጣም ብዙ ጥቅም አላቸው። ይህ ፀጉር እንግዲህ ይህንን ይመስላል ይህንን ይመስላል አሁን ላይ ያለበት ሁኔታ ይህንን ይመስላል። ርዝመቱ ምንም አይልም፣ እግዚአብሔር ይመስገን ርዝመቱም ይህን ያክል ነው። ውድ ቤተሰቦች ይጠቅመኛል ካላችሁ ይህንን ቅባት ሰርታችሁ ሞክሩት። ስለምትከታተሉኝ እጅግ ከልብ አመሰግናለሁኝ። ለቻናሌ ግን አዲስ ከሆናችሁ ሼር እና ላይክ ሰብስክራይበር በማድረግ ቤተሰብ ሆኑ። ቆዳችሁ ንጹህ እንዲሆን ለምትፈልጉ የቹት የኔ ቆዳ በጣም ንጹህ ነው። ለምን ቤት ውስጥ የምጠቀማቸው ብዙ ጊዜ ፎሮፎር የሚያጠፉ ነገሮች ስለሆኑ በጣም ቆንጆ ቆንጆ ቅባቶችን እሰራለሁኝ። አዲስ ዩቱብ ላይ በዛው አዲስ ዩቱብን ላይክ እና ሰብስክራይበር አድርጉ፣ ለቤቱ አዲስ ከሆናችሁ ማለት ነው። ለሚጠቅመው ሰው ሼር አድርጉ። ሌላ ቀን በሌላ ቪዲዮ እንገናኝ። አመሰግናለሁኝ፣ ወዳችኋለሁ፣ ስለምትከታተሉኝ ለናሰም